እስ አንድ ቃል እናንብብ ሉቃስ ወንጌል ላይ ቁጥር 37 ምን ይላል? በነገውም በነገውም ከተራራ ሲወርድ ብዙ ሕዝብ ተገናኙት። ኖሆ ከሕዝብ አንድ ሰው እንዲህ ያለ ጮኸ እንዲህ ያለ ጮኸ፣ መምህር ሆይ ለእኔ አንድ ልጅ ነውና ልጄን እንድታይልኝ እለምንሃል። ለእኔ ስንት ልጅ ነው? አንድ ልጅ ነው፣ አንድ ልጅ ነው። ቤቴ ውስጥ ያለ ልጄን ምን እንድትልልኝ? እንድታይልኝ። አጠገባቸው ያለውን ሰው ኢየሱስ ያይላል። ዛሬ ዶክተር አይቶ፣ ነቢያት አይቶ፣ ጸሎት አይቶ፣ ጾም ጸሎት አይቶ ያልቻለውን ጉዳይ ዋናው ኢየሱስ መጥቷል፣ ያይልሻል።

መተይ የሚለውን አላዛርን የሚወዱ ሰው ሁሉ ስሙን እየጠራ ነው የጸለው ያ ሁሉ ከተማ ሙሉ ስሚ አላዛርን እየጠራ አላዛር ሊነቃ ሊሰማ አልቻለም። ጌታ መቶ ሳይ ግን አላዛር ሲል ከተማ ሙሉ ሲጠራው የነበረ ወዳጅ ሁሉ ሲጠራው የነበረ ሁሉ ያልሰማ አላዛር ኢየሱስ መጥቶ ሳይ አላዛር ሲል አላዛር እንደ ተገነዘው ከነጨርቁ ይላል እየዘለለ ከመቃብር ምናል ይላል ወጣ ይላል። አንድ ትንቢት ይዤ ነው ዛሬ መጣው። የሆነ ነገር ኢየሱስ ያያል። እየሆነበ ያለውን መከራ ኢየሱስ ያያል። እየሆነበ ያለውን ሰልፍ ኢየሱስ ያያል። እሺ መቶ ያያል፣ በል ድገምና፣ መጥቶ ያያል። አልአዛር የሚወደ ሰው ሁሉ እየጠራ አልቅሰውለታል። አልአዛርዬ የኔ መከታ፣ የኔ ደራሽ፣ የኔ እንትን እንትን እያለ እንደ ዜማ ነው ያለቀሱለት። ግን ማንንም አላዛር ሊሰማ አልቻለ። ለካ ኢየሱስ መጥቶ እስኪጠራው ጌታው ይመጣ ስትለው፣ አሪፍ ነገር አይደለም? እየነገረ እያሳየችሁ የሞተ የበሰበሰ የሸተተ ነገር ማለት ዛሬ እዚህ ቤት ውስጥ ድፍን ከተማ ድፍን ሐዋሳ አንድ ሚኒም የሚጠጋ ህዝብ እየጠራ አልቅሰው ያልሰማ የአንድ ሰው ድምፅ በስ ያ የብዙ ህዝብ ድምፅ ነው የሚሰማው። የብዙ ሰው ድምፅ ነው የሚሰማው። አሁን ከእኔ ድምፅ በላይ ቆ እናንተ ድምፅ ይሰማል። እውነቱን ብን አ ይህ ህዝቡን ድምፅ አላዛል ይሰማል። የአንዱን የኢየሱስን ድምፅ ግን ሰምቶ ከመቃብር ወጣ። እጅን ዘርጋ ስጠኝ ሲጭ በኢየሱስ ክርስቶስን በዚህ ሳምንት ኢየሱስ ይስማ። አሜን። እንዲህ አይደለም ኢየሱስ ይስማሽ። ከናኖ ሻቲ ናኖ ሻያኖ አሹባባ ነገር በዚህ ሳምንት ከመቃብር ሰፈር ይውጣ። ምን አለ፣ ልጄን እንድታይልኝ እለምናለሁ። እንሆ አለ ጋኔል ይዞአል፣ እንሆ ጋኔል ይዞአል። ድንገትም ይጮኻል፣ አረፋም እያስደፈቀ ያንፈራግጠዋል፣ ያንቀጠቅጠዋል በጭንቅ ይለቀዋል። ደቀ መዛሙርቱም እንዳያወጡት ለምን አልቻሉ? እንዲያወጡ ለምን ቋቸው አልቻሉ አልቻሉ። ከዛስ ኢየሱስ መልሶ እናንተ የማታመን ጠማማት፣ ወልድ እስከ መቼ ከእናንተ ጋር እሆናለሁ? እስከ መቼስ ምን እላለሁ እታገሳቸው? ልጅህን ወደዚህ አምጣ አለው። ሲቀርብም ጋኔሉ ጣለውና አንፈራገጠው። ኢየሱስ ግን ርኩሱን መንፈስ ገሰጸ፣ ብላቴናው ፈወሰው፣ አባቱም መለሰው። ሁሉ ከእግዚአብሔር ታላቅነት የተነሳ ተገረም። ሁሉም ከእግዚአብሔር ታላቅነት የተነሳ ምን አሉ? ይላል ተገረሙ። እዚህ ቦታ ላይ ጌታችን ኢየሱስ ክርስቶስ በማለዳ ከየት ይላል ከተራራ እየወለደ እየጸለየ ካደረበት እየወረደ እያለ ብዙ ሕዝብ ምን አደረገው ይላል ተከተለው። ከሕዝብ መካከል ጫን ያለ መከራ ወይም ጫን ያለ ችግር ወይም ጫን ያለ በሽታ ያለበት ወይም ጫን ያለ እንቆቅልሽ ያለበት አንድ ሰው ከሕዝብ መካከል ምን ሆኖ ይላል አብይ ጮሆ ይላል ምን እያለኝ ጮሆ መምህር ሆይ ቤቴ ውስጥ አንድ ነው ያለኝ አንድ ልጅ ነው ያለኝ ልጄ እንድታይልኝ እለምንሃለሁ አይታችኋል እነሆ ጋንኤል ይዘዋል ምንድነው ዛሬ ቤታች ውስጥ ጋንኤል የያዘው ነገር ምንድነው ዛሬ ቤታች ውስጥ ጋንኤል ይዞት እያስለቀሳችሁ ያለ የአንዳንዱ ትዳሩ ተይዟል የአንዳንዱ ጤናው ተይዘዋል የአንዳንዱ ደግሞ ፋይናንሱ ተይዘዋል? ያንዳንዱ ቤተሰቡ ተይዟል። ያንዳንዱ እንደ እንደ ከዘረዘርኩትም ውጪ ብዙ ነገሮቻችንን ጠላት ይዞ ዋጋ እየከፈላችሁ የመጣችሁ እያለቀሳችሁ ነው። አንዳንዱ በኃጢያት ተይዟል። አንዳንዱ በቤተሰብ መርገም ተይዟል። በዚህ ሰው ቤት ውስጥ ጋንኤል ልጁን ዋና ነገሩን ይዟል። ያለው አንድ ልጅ ነው። የቤቱ ብርሃን ነው፣ የቤቱ ደስታ ነው፣ የቤቱ ሳቅ ነው እና ያለውን አንዱን ጋንኤል ምን አድርጎታል? ይዞበታል ይዞበታል እና ከህዝብ መካከል እንዳበደ ሰው ነው ሰውየው፣ ጮሆ መምህሮ ወይ ልጄን ምን አድርግልኝ እያለ ያለ ፈውስልኝ ይልኝ ነፃ እውጣልኝ እያለ ጮኸ። ኢየሱስ ክርስቶስ ጋር ከመጮው በፊት ለደቀ መዛሙርቶቹ ምን እንዲሉት እንዲፈውሱት ብቻ ሳይሆን ነፃ እንዲያወጡት ሰጥቷቸው ነበርና፣ ቢሞክሩ ቢሞክሩ ምን አላለም? ሊያወጡት አልቻሉ። አደገኛ ምን አይነት መንፈስ ነው። ኃይለኛ መንፈስ ነበር፣ እላዩ ላይ ነበር። ጋኔል የሚባል አደገኛ መንፈስ ነው፣ ይዞት ነበር። እዚህ ቤት ውስጥ የመጣችሁ ከባድ ችግር፣ ቀላል ችግር፣ ሰው የሚፈታው ሰው ማይፈታው፣ ሕክምና የሚፈታውን ሕክምና ማይፈታው፣ ብር የሚፈታውን ብር የማይፈታው ችግር ይዛችሁ የመጣችሁ እመኑኝ ከነ ችግራቸው አትመለሱም። እዚህ ቤት ችግር ይዞ መምጣት ይቻላል፣ ችግር ይዞ ግን መመለስ አይቻልም። ሲነገር አጠገብ ይላለ ይዞ መመለስ አይቻልም። በሉ የሆነ ሰው መልኩ ሲቀየር፣ ልብሱ ሲቀየር፣ ስሙ ሲቀየር፣ ስፍራው ሲቀየር፣ ቤቱ ሲቀየር፣ ህይወቱ ሲቀየር፣ መንፈስ ዓለም አለቀ ይለኛል። አለቀ አለቀ አለቀ ተቀይሮ አለቀ ውሰዳሜ ባልን በጌት ለካ ይሄ ሰው የዚህ ሰው የልጁ ኬዝ ማን እጅ ነው ተቀምጦ የነበረው? ጋኔ ልጅ ነበር፣ ጋኔ ልጅ ነበር ተቀምጦ የነበረ። ጋኔል ደግሞ እጁ ላይ አስቀምጠው እንደፈለገ ያደረገው ነበር። አንዳንዴ ይቀጠቅጠዋል፣ አንዳንዴ ደግሞ ያንዘፈዝፈዋል፣ አንዳንዴ ደግሞ ይጥለዋል፣ ስት ይጮኸዋል አንዳንዴ ደግሞ አንዳንዴ ደግሞ አረፋ ያስደፍቋል፣ ያንፈራግጧል፣ እየቀጠቀጠ በጭንቅ ይለቋል። በደንብ ስማኝ፣ ውሃ አይመርጥም፣ እሳት አይመርጥም፣ ቦታ አይመርጥም። እድሜ እኩል የታምል እድሜህን እኩል አብሮህ የገባ አብሮህ የወጣ መጽሐፍ ምን እንደሚል ታውቃለህ? አንደኛ ያ ሳሙኤል ምዕራፍ አምስት ላይ ፍልስጤማውያን ወይም አዘጦናቢያን የእግዚአብሔርን ታቦት ወስዶ በዳጎን ቤት አኖሩት ይላል፣ አስቀመጡት ይላል ለሰባት ዓመት የእግዚአብሔር ታቦት ታቦት እጅ አጠገብ ተቀመጠ ይላል ለሰባት አመት የእስራኤል ጌጥ የእስራኤል ሞገስ የእስራኤል ክብር የእስራኤል ሉዓላዊነት ወይም የእስራኤል ህልውና በምን ሰፈር ሄዶ ተቀመጠ በጠላ ሰፈር ሄዶ ተቀመጠ ይላል ሰባት ወር ሙሉ ይላል የሚገርመኝ ቃል ነው ይሄ እስራኤል ያለዚህ ታቦት ውበት የላትም እስራኤል ያለዚህ ታቦት ሞገስ የላት ማስፈራቷ ማስደንገጧ በጠላ ሰፈር ተቀምጧል እዚህ ቤት የመጣችሁ በጣም ዋና የምትሉት ነገር በጠላ ሰፈር ተቀምጦ ሀያ ሰላሳ ዓመት ያስቆጠረ ሞለት እየፈለግሽ ስኬት እየፈለግ ስኬት፣ ቁልፍ በጠላ ሰፈር፣ ዛሬ አስመልሳለሁ። ዛሬ አስመልሳ ማን ነው ማን ነው? ዛሬ አስመልሳለሁ። እስኪ አንዴ ይመለሳል በላይ። እስኪ እጅሽን አጠገብሽ ያለችውን ያዥና ነገር ይመለሳል ብላችሁ ጎትቱት። ዘራፍ እሺ ማን ነው ማን ነው? ይመለሳል በላይ የሚገርማችሁ ነገር ፋይናሊ ላይ እንደዚህ አለ። ኢየሱስ ደቀ መዛሙርቶችን ነቀፋቸው ይላል። እናንተ እምነት የጎደላችሁ እስከ መቼ ነው አላችሁ። እስከ መቼ ጋኔሉ ትልቅ ሆኖ እኮ አይደል። ፌዝ ስፒሪት ኦፍ ፌዝ፣ እምነት የእምነት መንፈስ ስላልነበረባት። እምነት የሚባል ስፒሪት ላያቸው ላይ ስላልወረደ ነበር ያንን ጋኔል ማስወጣት ያልቻለ። ሰውየው ብሶበት ነው የጮኸው። ብሶበት ሞከሩ ሞከሩ፣ ሳይ ሊወጣ ሊለቀው አልቻለ። ከዛ ያለው አማራጭ ኢየሱስ ወደ ሌላ ከተማ ሳይገባ ልጄ ምን እንዲያደርግ ብሎ እንዲፈውስ ስለፈለገ ብሎ ምን ነው ብሎ ሲጠይቁት ጋኔል የያዘው ልጅ አለ። ቤቴ ውስጥ የተያዘ ነገር አለ። እስኪ አጠገባችሁ ያለ ቤቴ ውስጥ የተያዘ ነገር ይለቀቃል በሉት። ጠላት የያዘው ነገር ይለቀቃል በሉት። ዴይ ቱ ዴይ በህይወታችሁስ የሆነ ነገር እንደተያዘ ሴንስ የምታርጉ ከሆነ፣ ትዳሪስ ተይዞ እንደሆነ፣ ጤናስ ተይዞ እንደሆነ ሆስፒታል አትሩጭ። በርዝጊ ምነው በርዝጊ፣ ከእዚያ ትንበርከክ መንፈሳዊ ዓለም ላይ ፋይቲንግ ጀምር። መጽሐፍ እንዲህ አይደለም የሚለው? ሐዋርያ ጳውሎስ ለኤፌሶን ሰዎች እንዲህ ብሎ ጻፈ። ውጊያችን ከደምና ከስጋ ጋር አይደለም ከዚህ ዓለም እ ገዥ ጋር ከነማን ከነስልጣናት ከአለቆች፣ ካለቆች፣ ከሃይላት እያለ ይዘረዝረዋል። ስለዚህ የተያዘ ነገር እንዳለ ሴንስ የምታረግ ከሆነ ነብይም አትፈልግ። በርዘርታ ራስ ላይ ኮንፌሳ ልቀቅ! ጤናዬ ልቀቅ! ቤተሰቤ በቃ ጥራ እየፈለግከውን ልቀቅ! በሬ ልቀቅ! ኔ ትዳር ልቀቅ! የኔም ቤት። መጽሐፍ እንዲህ ይላል ዲያብሎስን ተቃወሙ። ከናንተም እባቡን ጊንጡም ትረቅጡ ዘንድ በጠላት ሁሉ ላይ ምን ሰጥቻለሁ? ስልጣን ሰጥቻለሁ። ማርቆስ ላይ ኢየሱስ መጣና ለዛም ድጋሜ እንደዚህ ያለ ተናገረ። ኢየሱስ የተናገረውን ነው የምነግራቸው የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ይህንን ተራራ ተወርወር፣ ተነቅለ ወደ ባህር ብትሉት ይሆንላችሁ። እዚህ ጋር ኮንፌስ አድርጉ። እኔ በሽተኛ አይደለሁም። የመጨረሻውን ቃል አንብብልን አብዬ። የመጨረሻውን ቃል እ ብላቴናውን ፈወሰ፣ ለአባቱም መለሰው። ሁሉም ከእግዚአብሔር ታላቅነት የተነሳ ተገረሙ። ሁሉም ከእግዚአብሔር ምን የተነሳ በራቹ ላይ ዛሬ እንዲህ ብዬ ልጻፍ ሰፈሩ ጎረቤት ዘመን ጓደኛ የሚገረምበት ነገር ይሆናል። እስኪ አዘገባችሁ ያለውን ሰው የሚገረሙበት ነገር ይሆናል። በሉ ድገሙና በሉስ ያ ጠላት ሆይ ስማ፣ እግዚአብሔር አይጥለኝም፣ አይረሳኝም፣ አሳልፎም አይሰጠኝም። የኔ ነገር ተለቋል፣ አይያዝም፣ አልተያዘም። አሜን በሉሲ! አሜን በሉሲ!